ጌታችንና የመድኃኒታችን የኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን ባለፉት ሶስት ትምህርቶች ምናልባት ያልተገኛችሁ ብትኖሩ ስሜ ቄስ ዶክተር ጎፈሬ ሀዲሾ ይባላለው ቤተሰብና ቤተሰብ ነክ በሆኑ ጉዳዮች ላይ አብረን እየተማማርን ነበር የነበረው ባለፈው ሳምንት ያየነው የቤተሰብ ግጭትና የግጭት ምክንያቶች እንዲሁም ደግሞ የግጭቱ መፍትሄዎች በሚለው ላይ ተነጋግረን ነበረ። ቤተሰብ ሊጋጭ ይችላል። ቤተሰብ የሚጋጭባቸው ምክንያቶች በርካታ ሊሆኑ ይችላሉ። ነገር ግን መፍትሄዎቹ ደግሞ ንቀትን መተው፣ በጉዳዩ ዙሪያ መነጋገር፣ መግባባት፣ ችግሩን በጥልቀት ማወቅና ከወሬና ከአሉባልታ ነፃ መሆን ከሰማናቸውንና ይሆናሉ ብለን ከምንገምታቸው ችግሮች ነፃ ሆነን ችግሩን መፍታትና ይልቁኑ ለችግሮቻቸው ድንበር አብጅተን ተቻችለን ተዋደን ተከባብረን እንዲሁም ደግሞ ትዳራችንን አስቀድመን በመጸላይና በመግባባት ይቅር በመባባል መኖር እንደሚገባን ተመልክተን ነበረ። አላስፈላጊ ነገሮችን፣ አላስፈላጊ መጠባበቆችንና አላስፈላጊ አለመግባባቶችን መሰላቸቶችንና ማንነትን በመተው የኔ ብቻ ከማለት ይልቅ የእኛ ብለን አብረን መኖር እንደሚገባንና በዚህ መንገድ ግጭቶችን ፈተን ትዳራችን መገንባት እንዳለብን ተነጋግረን ነበረ። ዛሬ ደግሞ የምንመለከተው የልጆች ወይም ደግሞ ስለ ልጆች ባጭሩ እንመለከታለን። ለመግቢያ የምንጠቀመው ኤፌሶን ምዕራፍ ስድስት ከቁጥር አንድ ጀምሮ እስከ አራት ያለውን እና ኤፌሶ ምዕራፍ ስድስት ከቁጥር አንድ እስከ አራት እንዲሁም መዝሙር መቶ ሀያ ሰባት መዝሙር 127 ከቁጥር 1 እስከ 3 መዝሙር 127 ከቁጥር 1 እስከ 3 በመቀጠልም ምሳሌ 22 ቁጥር ስድስት ምሳሌ 22 ቁጥር ስድስት ዘዳግም ምዕራፍ ስድስት ቁጥር ስድስት እና ሰባት ዘዳግም ምዕራፍ ስድስት ቁጥር ስድስት እና ሰባት እንዲሁም ቆላሲስ ምዕራፍ ሶስት ቁጥር ሀያ እና ሌሎችንም በየመሃሉ እናገራለሁ። ስለ ልጆች ስናወራ እግዚአብሔር ልጆችን የሰጠን ለምን እንደሆነና ደግሞ እንዴት ማኖር እንደሚገባን ነው የምናነሳው። አጭር ጸሎትን እንጸልይ። እግዚአብሔር አምላካችን፣ እግዚአብሔር ንጉሣችን፣ ስለዚህ ቀንም ደግሞ እጅግ አርገን እናመሰግንሃለን። ልጆችን የምትሰጥ አንተነ፣ የምታሳድግም አንተነ። እኛ ደግሞ ኃላፊነት እንዲኖረን በኃላፊነት ልጆችን ሰጥተህናልና ከቃል አንጻር እንዴት ማሳደግ እንደሚገባ እንድንመለከት እንዳንድና እንድናውቅ እርዳን። በክርስቶስ ኢየሱስ ስም አሜን። አሁን የጠቀስኩት ኤፌሶ ምዕራፍ ስድስት ልጆቼ ሆይ ለወላጆቻችሁ በጌታ ታዘዙ። ይህ የሚገባ ነውና፣ መልካም እንዲሆን እንዲሆንልህ እድሜህን በምድር ላይ እንዲረዝም አባትህንና እናትህን አክብር እርሷም የተስፋ ቃል ያላት ፊተኛይቱ ትዕዛዝ ናት። እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው ይላል። በዚህ ክፍል ውስጥ ልጆች አሉ፣ ወላጆች አሉ። ልጆች አሉ፣ ወላጆች አሉ። ልጆች የእግዚአብሔር ስጦታ ናቸው። እኛ ወላጆች ወደን እናፈቅደን ወላጃዊ ፍላጎትን እንፈጽም እንጂ ልጆችን የሚሰጥና መውለድንም ደግሞ የሚሰጥ የሚያሳቅፍ እግዚአብሔር ነው። ወላጅነት በመውለድም በማሳደግም ይቻላል። ነገር ግን ይህንን ልጅነትን ወላጅነትን ተቀብለን ልጆችን በምናሳድግበት ጊዜ መጽሐፍ ቅዱስ የሚለንን ሕይወትና ኑሮ መከተልና ማወቅ አለብን። መጽሐፍ ቅዱስ ወላጆች ስለ ልጆቻቸው አግባባዊ የሆነ ሕይወትንና ኑሮን ለልጆቻቸው ማሳወቅ እንደሚገባቸው ይናገራል። መጽሐፍ ቅዱስ የሕይወት መሠረት ነው። ለዚህ ነው ምሳሌ 22 ቁጥር 6 ላይ ልጅን በሚሄድበት መንገድ ምራው፣ በጎለመሰ ጊዜም ከዛ ፈቀቅ አይልም። ዘዳግም ምዕራፍ 6 ቁጥር 6 እና 7 ላይም ልጅህን አስተምረው ልጅህን አሳውቀው ነው የሚለው። ምሳሌ ምዕራፍ 13 ላይ ደግሞ ይሄንኑ መልሰው ይነግረናል። ከነ ድካማቸው ከነ ጉድለታቸው በፍቅርና በምሕረት ልጆችን ማሳደግ እንደሚገባን መጽሐፍ ቅዱስ ይናገራል። ልጅነት ለቤተሰብ ለልጆች፣ ለማህበረሰብ፣ ለአገር፣ ለቤተ ክርስቲያን ያስፈልጋሉ። ልጆች ልጆች መጽሐፍ ቅዱስ ለልጆች ሲናገር ልጆች ሊመሩ የሚገባቸውና ሊጠበቁ የሚገባቸው እንክብካቤና ጥበቃን የሚፈልጉ እንደሆነ መጽሐፍ ቅዱስ ይናገራል። ልጆችን ስናሳድግ ኤጁኬሽናል ሳይኮሎጂ ወይም ሳይኮሎጂ እንደምናገረው ልጆችን በአራት መንገድ ማሳደግና መምራት ይጠበቅብናል። የሚገርመው እነዚህ አራቱ ሀሳቦች በመጽሐፍ ቅዱስ ተጠቅሰዋል። አንደኛ ልጆችን ልቅ አድርገን ማሳደግ የለብንም። ልቅነት፣ ፈላጭ ቆራጭነት አሳታፊነትና ይሄ የተተወ ወይም የራሱ ጉዳይ። እነዚህ አስተዳደጎች የአስተዳደግ ዘይቤዎች መጽሐፍ ቅዱስ ውስጥ በዚህ መንገድ አልፈው መጽሐፍ ቅዱስ ውስጥ በዚህ መንገድ ሳያልፉ የነበሩ ያደጉ ልጆች አሉ። ወላጆች የልጆች ክብር፣ የልጆችን ጥቅም፣ የልጆችን ሀሳብ፣ የልጆችን ፍላጎት የልጆችን ነገ አውቆ መምራት ይጠበቅባቸዋል። ፍላጎታቸውን ነገያቸውን። አንዳንድ ወላጆች ልጆችን ለፍላጎታቸው ይተዋሉ። ልጆችን ለፍላጎታቸው መተው ሳይሆን ልጆችን በፍላጎታቸው መግራት ያስፈልጋል። እነሱ የፈለጉት የተመኙት ሊጠቅም ይችላል፣ ላይጠቅም ይችላል። ግን አውቆ መንገድን ማሳየት የወላጅነት ናቸው። ልጆች የወላጆች ክብር ናቸው ምሳሌ ምሳሌ 17 ቁጥር 6 እና 7 ልጆች የወላጆች ክብር ናቸው። የልጆች ወላጆች ክብር ናቸው። ልጆች የሽማግሌዎች አክሊል ናቸው። ምሳሌ 17 ቁጥር 6 ልጆች ለሽማግሌዎች ለአያቶቻቸው። ስለዚህ ወላጆች ልጆችን ለማሳደግ ለመምራት እነዚህን የሚከተሉትን ማወቅ አለባቸው። የመጀመሪያ ባህርያቸውን፣ ሁለተኛ ችሎታቸውን ሶስተኛ የሚፈልጉትን አራተኛ የሚወዱትንና የሚውሉትን ውሎ አምስተኛ ማድረግ የሚፈልጉትን ስድስተኛ ስለ መንፈሳዊ ህይወታቸውና ስለ መንፈሳዊ ኑሮአቸው ማወቅ አለባቸው። ስምንተኛ ስለ እድገታቸው የእድገት ለውጣቸውን ወላጆች ማወቅ አለባቸው። አለበለዚያ ልጆችን ማሳደግ አይችሉም። ስምንተኛ ስለ ማኅበራዊ ህይወታቸው፣ ስለሚኖሩት በማህበረሰቡ ውስጥ ከጓደኞቻቸው ጋር ከሰፈር ጋር የሚውሉትን ማወቅ አለባቸው። ስለሚማሩባቸው ትምህርት ቤቶቻቸውና ስለሚቀስሙት እውቀታቸው ማወቅ አለባቸው። አስረኛ ወላጆች ማወቅ የሚገባቸው ልጆቻቸውን ለማሳደግና ለመምራት ከነ ድካማቸው ልጆቻቸውን መውደድ ያንተ ልጅ እንደ ጎረቤት ልጅ ስላልሆነ፣ ያንቺ ልጅ እንደ ጎረቤት ልጅ ስላልሆነ፣ ልጅ አይወቀስም። ልጅሽ እንደ ጎረቤት ለመሆድ ልጅህ እንደ ጎረቤት እንዲሆን ምን አስተዋጽኦ አበርክትሃል? አንዳንድ ወላጆች የልጆቻቸውን ውሎ አያውቁም። ልጆቻቸው የሚያደርጉትን ነገር አያውቁም። የሚናገሩትን የልጆቻቸውን ቋንቋ እንኳ አያውቁም። ውሎአቸውን አያውቁም። የአንዳንድ ወላጆች ልጆች የፍሪጅ ናቸው፣ ወይም ደግሞ የቤት ሰራተኞች፣ ወይም ቤት ውስጥ የሚያግዙን ሰዎች የነሱ ብቻ ናቸው። ወላጆች፣ እግዚአብሔር በኃላፊነት ልጆችን ሰጥቷችኋልና ወልዳችሁ እያሳደጋችሁ ያላችሁ በማደጎ ወስዳችሁ ከእግዚአብሔርና ከእግዚአብሔር ኃላፊነትን ተቀብላችሁ እያሳደጋችሁ ያላችሁ ልጆቻችሁን እወቋቸው፣ ልጆቿችሁን ተረዷቸው፣ ልጆቿችሁን እዩዋቸው። አንዳንድ ወላጆች የልጆቻቸው መኝታ እንኳን አያውቁም። አንዳንድ ወላጆች አንዳንድ ጊዜ ልጆች ይሸውዱናል፣ ይሸውዱናል። ብልጦች ናቸው። ልጆች ብልጦች ናቸው። ስለዚህ ወላጆች ግዴታ አለብን፣ ኃላፊነት አለብን። እዚህ ላይ እንደሚታዩት ቅድም የጠቀስኳቸው ናቸው፣ ኦቶሪቴቲቭ፣ እኔ ብቻ የሚል አመራር፣ ዝም ብሎ ፈቃጅ አመራር፣ ፈላጅ ቆራጭነት መተው። ልጆች በእነዚህ መንገድ ያድጋሉ። እነዚህ መንገዶች ልጆችን ሊያበቁ ላያበቁ ይችላሉ። ልጆችን በአግባብ በማዕዱ ዙሪያ ከልጆቹ ጋር የሚበላ ቤተሰብ የተባረከ ቤተሰብ ነው። ልጆች በማዕድ ዙሪያ እንዳሉ ቡቃያ ናቸው ነው ምለው የእግዚአብሔር ቃል። ከልጆቹ ጋር የመብላ ጊዜ የሌላቸው ብዙ ቤተሰቦች አሉ። መንፈሳውያንም የሆኑ መንፈሳውያንም ያሉ ነው። ወላጆች ግን ልጆችን የማስተማር የመመገብ፣ የመውደድ፣ የመምራት፣ የመጸለይ፣ የማወቅ የመንከባከብ ኃላፊነት አለባቸው። ወላጆች ወላጆች ወላጆች ግዴታ አለብን፣ የማስተማር፣ የመመገብ፣ የመውደድ፣ የመምራት፣ የመጸለይ፣ የማወቅ፣ የመንከባከብ ግዴታ አለብን። እዚህ ጽሑፍ ላይ እንደምትመለከቱት የወላጆች ኃላፊነት ለልጆች አርያያ መሆን፣ ልጆችን ማድነቅ፣ ለልጆች ጊዜ መስጠት፣ ስህተትን መቀበል፣ ይቅርታ መጠየቅ አካላዊ ቅርብርብ መፍጠር፣ የልጆችን ማንነት ማወቅ፣ የልጆችን አመል ወይም ባህርይ ማወቅ፣ የልጆችን ስሜት መረዳት። በጽሁፍ እዚህ የማሳያችሁ እንዲቀላችሁ ነው። ማህበራዊ ክህሎታቸውን ማወቅ ምንድን ነው? በማህበረሰቡ ውስጥ የእኛ ልጆች የሚያደርጉት፣ ተጠያቂነትንና ኃላፊነትን ማወቅ። እኛ እንደ ወላጆች ኃላፊነት አለብን። እነዚህ በፎቶ ላይ የምትመለከቱት ፋሚሊ ወርሺፕ ነው። ልጃቸው ናት መጽሐፍ ቅዱስ እያነበበች ያለች። እነዚህ ደግሞ ልጆቻቸውን ሲንከባከቡ ነው የሚታዩት። ከሶሻል ሚዲያ ላይ ነው እየወሰድኩት ኤፌሶ ምዕራፍ አራት ላይ ያለውን እኚህ ሰው መምህር ናቸው፣ መምህር ናቸው፣ የኔ ስታፍ ናቸው። ሁለት ወንዶች ልጆቹን ሰፈር ሲያጸዳ ልጆቹ አብሮት ያጸዳሉ። ማጽዳት ብቻ ሳይሆን የተሰበሰበውን ቆሻሻ ደግሞ ሲያቃጥሉ ታያላችሁ። ወላጆች ሆይ ለልጆቻችን ምን እያወረስን ነው? ልጆች እኛ የሆንነውን የሚሆኑ ናቸው። ኦሪጂናል ኮፒ ናቸው። ወደ መራ ናቸው የሚመሩ። ለዚህ ነው በሰው እጅ እንዳለ ፍላጻ ነው እግዚአብሔር ቃል የሚላቸው። ልጆች ያሳየናቸውን ነው የሚሆኑት። የመገብናቸውን ነው የሚመገቡት። የሰጠናቸውን ነው የሚቀበሉት ያሳየናቸውን ነው የሚያዩት። ስለዚህ ወላጆች ኃላፊነት አለብን፣ ልጆቻችንን የማስተማር፣ የመምራት የመግራት። እቺ ሕፃን ከእናቷ ያየችውን ነው የምታረገው። ይህችኛዋም ደግሞ ከእናቷ ያየችዋን ነው የምታረገው። እየበላች ነው ያለችው። ይህችኛዋ ደግሞ እችም ያየችዋን ነው የምታረገው። እነዚህ ደግሞ ከቤተ ክርስቲያን የሚመጡ ናቸው። ከወላጆቻቸው ያዩትን ነው። እኚህ አባት ደግሞ ተንበርክከው ልጅቱ እግሩ ላይ ቆማ ኖያ ወራት ያለው እነዚህ ደግሞ በእቅፏ ይዛ ልጇን የእግዚአብሔር ቃል ታስተምራለች። ነና እናንተ የት ነው ያለ ነው። የልጆች አስተዳደግና አያያዝ ከመጽሐፍ ቅዱስ አንፃር ስንመለከት ግዴታ ነው። ከስነ ልቦና አንፃር ብንመለከት ይጠበቅብናል። ከማኅበረሰብ አንፃር ስንመለከት ይጠበቅብናል። ማኅበረሰቡም ልጆቻችንን እንድንገራ እንድናስተምር እንድንመክር እንድናሳድግ ባልንጀሮቻችንም እንደዚሁ ቤተ ክርስቲያንም እንደዚሁ መንፈሳዊ ህይወታቸውና መንፈሳዊ ኑሯቸው የተቃና እንዲሆን ይጠበቅብናል ለወንጌል አመቺ በሚሆን ሁኔታ እንዲያድጉ ማድረግ ይጠበቅብናል ለአገርና ለቤተሰብ ለአገርና ለማህበረሰብ እንዲበቁ ማድረግ ይጠበቅብናል የልጆች አያያዝ ብለን ብዙ ሰዎች ከየመጽሐፉ ጠቅሶ እንደምናገሩት እኔም ዛሬ ስናገራችሁ፣ እኔ እግዚአብሔር ሶስት ልጅ ነው የሰጠኝ። የመጀመሪያ ልጄ የሁለት ልጆች እናት ናት፣ የአዲስ አበባ ዩኒቨርሲቲ ምሩቅ ናት። ሁለተኛው ልጄም ደግሞ እንደዚሁ የዩኒቨርሲቲ ተማሪ ነው። እግዚአብሔር ረድቶን ነው ለዚህ ያበቃችሁ ባለቤቴ ናት። እኔ የቤተ ክርስቲያን አገልጋይ ነኝ፣ ከአገልግሎት ጀርባ ነው የሚሮጠው። እሷ ግን ልጆቿን በአግባብ ገርታ ያሳደገች እና ለዩኒቨርሲቲ ያበቃቻቸው እሷ ናት። ልጆቻችንን እንግራ እንምራ። ባል ኃላፊነት አለው፣ ምስት ኃላፊነት አለባት። ሰዎች አንዳንድ ጊዜ ሲናገሩ እግዚአብሔር በልጆች ባርከኋል ይሉኛል። የባለቤቴ ውጤት ነው፣ ደግሞም የጌታ ጸጋ ነው። እኔ ጊዜ ኖሮኝ የማገኛቸው እሁድ ከሰዓት በኋላ ነው። በዛች ባለችን ግን እናወራለን። ጠዋት ትምህርት ቤት ሳደርስ አወራቸዋለሁ። ለእነሱ ፈን ነው፣ ለእኔ ቁም ነገር ነው። ፈተና ካላቸው ጠዋት እያወራን አብረን እንሄዳለን። ስለ ፈተናው ለምን ውጤታማ እንዲሆን። ስለዚህ ልጆችን ለነጌ ማብቃት ለነጌ ማሳደግ ይጠበቅብናል። እሱ ነው የልጆች አያያዝ። እሱ ነው የልጆች። ልጆች ወራሾች ናቸው። ይወርሱናል። ባህሪያችንን ይወርሳሉ፣ ሀብታችንን ይወርሳሉ፣ ያለልን ይወርሳሉ፣ መንፈሳዊ ሕይወታችንን ይወርሳሉ። እኛ የሆንነውን ነው የሚወርሱት። ስለዚህ ልጆችን ማሳደግ፣ መጠበቅ ይጠበቅብናል። ልጆች መጽሐፍና መጻፊያ ናቸው። ልጆች መጽሐፍና መጻፊያ ናቸው። ወደ መራናቸው አስቀድሜ እንደተናገርኩት በቀላሉ ወደ መራናቸው ሊሄዱ የሚችሉ በኛ እጅ ያሉ የተሰጡን አደራዎች ናቸው። ስለዚህ ልጆቻችንን በቤተሰብ፣ በአካባቢ፣ በትምህርት ቤት፣ በጓደኛ እንዲሁም በቤተ ክርስቲያንም በሚኖራቸው ህይወት እግዚአብሔር የሚፈልግብንን እግዚአብሔር የሚጠይቀንን ጥያቄ አውቀን ልጆቻችንን እንደ እግዚአብሔር ፈቃድ መምራት መግራት ማሳደግ ማያዝ ይጠበቅብናል። እኔ ብቁ ነኝ አይደለም ያልኩት። እኔ እንደ አንድ የቤተ ክርስቲያን አገልጋይ እንደ ቄስ የሚጎለኝ ብዙ ነገር ይኖራል። አሁን በተናገርኩት ላይ ቤቴ ብትመጡ ልታዩኝ ትችላላችሁ ግን የኖርኳትን ትንሽ ዋንስ ነግራችሁ፣ በተለይም ልጆችን በሚመለከት ሁሌም የማመሰግናት ባለቤቴ መድኃኒት በዳዳን ነው። ጎበዝናት። ሲያጠፉም ተቆጥታ ቆንጥጣ። ልጅህን ምታው ነው የሚለው የእግዚአብሔር ቃል። ልጅህን ምታው፣ በበትር ምታው ትገረዋለ ነው የሚለው። መምታት ማለት በበቀል አይደለም። ስላጠፋ ጥፋት አይደለም የጥፋቱ መጠን አይደለም። ልጅን ግን መቆንጠጥ፣ መግራት፣ መምራት፣ ማሳየት፣ እንዳጠፋ ማሳወቅ ይገባል። ጎበዝናት እሷ እንደዚህም አርጋ አሳድጋለች። ልጆቻችን ደግሞ በረከት ሆኖናል፣ በረከት ሆኖናል። የመጨረሻ ልጃችንም ዩኒቨርሲቲ ነው ያለች። ይህንም ብዬ ስላቸው እኛ ፍጹማነን እያልኩ አይደለም። እንደ ወላጅ ማድረግ የሚገባንን ግን እናድርግ ልጆችን አውቀን ልጆችን ተረተን ማድረግ የሚገባንን ልናደርግ ይገባናል። እግዚአብሔር ይህንን ይጠይቀናልና፣ እይዋቸው፣ እንዴት እንደሚያምሩ እነዚህ ልጆች ያሳደግናቸው ልጆች፣ ሀብታችን ናቸው፣ ወራሾቻችን ናቸው፣ ምሳሌዎቻችን ናቸው፣ ክብሮቻችንም ናቸው። ልጆች ሲከበሩ እኛም እንከብራለን። ማህበረሰቡ ነው። ይህ ምሳሌ መጽሐፍም እንደዚህ ይላል። አባቱን የማይሰማ እናቱን ትዕዛዝ የማይሰማ አሳፋሪ ነው ነው ምለው። የእናቱንና የአባቱን ትዕዛዝ የሚሰማ እሱ አክባሪ ነው ነው ምለው፣ በረከት ነው ነው ምለው። ስለዚህ ልጆቻችንን እንምራቸው፣ ልጆቻችንን እንምራቸው። ለልጆቻችን የበረከት ምክንያቶች እንሁን። ካለን ጊዜ አንጻር ሁሉን ስለ ልጆች አያያዝ ሳይንሳዊ በሆነው ለማውራት ጊዜ ባይኖረኝም ከላይ የሰማናቸውን በሕይወታችንና በኑሯችን እየተገበርን ወላጃዊ ኃላፊነታችንን ልንወጣ ይገባናል። ስለዚህ በእነዚህ አራት ሳምንታት ስንማር የነበረውን ትምህርት እንደዚህ እንደሚከተለው ለመጠቅለል እሞክራለሁ። የመጀመሪያው ትዳር ምንድን ነው? ለምንስ ነው? ትዳር ምን አለው? የሚለውን ነበር ያየ ነው። ትዳር በሐሳብ በፈቃድ በስሜት በመዋደድ የምንጀምረውና የምንኖረው የኃላፍነት ህይወት እንደሆነ አይተናል። ትዳር እሴትና መሪሆ ያለው የቃል ክዳን ህይወትና ዘላቂ ህይወት እንደሆነ በትምህርት አንድ ተመልክተናል። በትምህርት ሁለታችን ደግሞ ወይም በሁለተኛ ክፍለ ጊዜያችን የባልና የሚስትን ኃላፍነት መጽሐፍ ቅዱስ ምን እንደምለንና ኃላፍነታችንን እንዴት መኖር እንደሚገባን በመከባበር፣ በመቀባበል፣ በመስማማት፣ በመደማመጥ፣ በመግባባት አንዱ ሌላውን በማገዝ፣ በመታዘዝ፣ በመንከባከብ፣ በመመገብ መኖር እንደሚገባን አብረን ተመልክተናል። በሶስተኛው ክፍለ ጊዜያችን ደግሞ ትዳር ግጭት ሊኖረው የሚችለው ህይወት ስለሆነ በትዳር ውስጥ ግጭት ስለሚኖር ልንጋጭ ስለምንችል ግጭቶች በተለያየ ምክንያት ሊመጡ ስለሚችሉ አይነታቸውም የተለያየ ስለሆነ ሰውንንና እንጋጫለን። ነገር ግን ትዳራችንን ትዳራችንን ትዳራችንን በፍቅር ትዳራችንን በደስታ ትዳራችንን በማወቅ ትዳራችንን በመግባባት ትዳራችንን በመወቃቀስ ሳይሆን በመተጋገዝ፣ በመተሳሰብ፣ በመረዳዳት፣ በመከባበር ለኔ ፍቅር፣ ለኔ ብለን መኖር እንደሚገባን ነበር የተመለከት ነው። ግጭትን መፍታት የምንችለው በፍቅር፣ በመግባባት፣ በመቻቻል ግጭት መኖሩን በማወቅና በመረዳት እንደሆነ አብረን ተመልክተናል። የመጨረሻው ክፍለ ጊዜያችን አራተኛው ትምህርታችን ላይ ልጆች የእግዚአብሔር ስጦታ መሆናቸውንና በኃላፊነት የምንመራቸው በኃላፊነት የምናሳድጋቸው ማሳደግ እንደሚጠበቅብን ነበር የተመለከት ነው። ደግሞ የወላጆች ኃላፊነትና የልጆች ኃላፊነት ምን እንደሆነ ነበር የተመለከት ነው። ልጆችን መምራት፣ መገሰጽ ማስተማር እንደሚገባን ነበር የተመለከት ነው። ልጆች ከእኛ ከሚያገኙት እውቀትና እውነት ነገን እንደሚኖሩ ነበር የተመለከት ነው። ስለዚህ ልጆችን ማዘዝ፣ ልጆችን መምከር፣ ልጆችን ማግራት፣ መንገድ ማሳየት ይህ እንደሚጠበቅብን ነበር የተመለከት ነው። ልጆች ነገ እንደሆኑና የነገን ህይወት ደግሞ ዛሬ እንደምናኖራቸው ነበር የተመለከት ነው። በጥቂቱ ልጆች የባልም የሚስትም ናቸው። አንዳችን ለሌላችን ድጋፍ በመሆን ማድረግ የሚገባንን እንድናደርግ ተመልክተን ነበረ። ስለዚህ እግዚአብሔር በሚሰጠን ዘመን በምንኖርበት ዘመን ትዳራዊ ህይወትን እንድንኖር እግዚአብሔርን በሚያከብር ህይወት እንድንገለጥ ትዳራችንን አውቀን እንድንመራ ኃላፊነታችንን እንድንወጣ መጽሐፍ ቅዱሳዊ ህይወትን እንድንኖር ውጣ ውረዶች ቢኖሩም ውጣ ውረዶቹን ችለን፣ ተሰርቶ አይጠብቀንም ብያለውና ትዳር ተሰርቶ የሚጠብቅ ህይወት ስላልሆነ፣ ካለ ውድድር ማናችን ከሌላ ጋር ሳንወዳደር ትዳራችን አስቀድመን ለትዳራችን እንድንኖርና እግዚአብሔርን በትዳራችን እንዲከብር ቤተክርስቲያናችን፣ በቤተክርስቲያንም በዚህ ክርስትናም በዚህ እንዳይወቀስ ማህበረሰብም ደግሞ እንዳይወቀስ፣ ለማህበረሰብም ለሀገርም ለቤተክርስቲያንም ለራሳችንና ለልጆቻችንም እውነተኛ ትዳርን እንድንኖር እግዚአብሔር በጸጋው ይርዳን። ሁል ጊዜ ተዋደዶ። ሁል ጊዜ ተከባበሩ። ሁል ጊዜ ተደማመጡ። ሁል ጊዜ ተግባቡ። ልሰማ ብቻ አትበሉ። ተሰርቶ ያለቀ ትዳር ስለሌለ ትዳራችሁን እየሰራችሁ ከሌላኛው ጋር ሳትወዳደሩ ትዳራችሁን አክብራችሁ፣ ሕይወታችሁን አክብራችሁ፣ ጌታችሁን አክብራችሁ ኑሩ። እግዚአብሔር ጸጋውን ያብዛልን። አብረን እንጸልይ። እግዚአብሔር የዘላለም አምላክ፣ የነገስታት ንጉሥ፣ የጌቶች ጌታ ይህንን ብሩህ ቀን የሰጠህን አንተነ፣ ስለ ቤታችን ስለ ኑሯችን እንድናወራ የሰጠህንን የኃላፊነትን ሕይወት እንድንመለከት እድል ስለሰጠን ሰጠን ክብር ለአንተ ለአምላካችን ይሁን። ምናልባትም ጌታ ሆይ ይህንን እውነተኛ ሕይወት የተሰጠንን ሕይወት መኖር አቅቶን የምንቸገር ብንኖር፣ ራሳችንን ከሌላ ጋር እያወዳደርን እየተመለከትን ተቻችለን ተግባብተን ተደማምጠን ተከባብረን ተዋደን መኖር አቅቶን አንዳችን ለሌላችን ተገዝተን አንዱ ለሌላ እሺ ማለት አቅቶን በግጭት ውስጥ ያሉ ትዳሮች ቢኖሩ በጌታ በኢየሱስ ክርስቶስም የሰላም መንፈስ እንዲያገኛቸው ጸልያለሁ። ውጣ ውረድ ያለባቸው ቢኖሩ በሰላም እንዲኖሩ ጸልያለሁ። የዘመድ ጣልቃ ገብነት፣ የገንዘብ ውጣ ውረድ፣ የሕይወት ውጣ ውረድ፣ ያለመተማመን፣ ያለመሸነፍ፣ በልጆች ምክንያት ቢሆን፣ በገንዘብ ምክንያት ቢሆን፣ በስራ ማጣት ቢሆን፣ በልጅ ማጣት ቢሆን፣ በተለያየ ምክንያት የሚቸገሩ ባልና ሚስቶች ቢኖሩ አዳዲስ ተጋቢዎች የቆዩ ቢሆኑ በመካከለኛ ዕድሜ የትዳር ዕድሜ ውስጥ ያሉ ቢሆኑ፣ አንተን እየፈሩ አንተን እያከበሩ ለፈቃዴና ለቃሌ ትዳራቸውን አክብረው እንዲኖሩ እንድትረዳቸው እለምንሃለሁ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ተከታታይ አራቱንም ትምህርቶች ብትከታተሉ ትጠቀማላችሁ። ስሜ ቄስ ዶክተር ጎፈሬ ሀዲሾ እባላለሁ። የምናልባት የምክር አገልግሎት ከፈለጋችሁ ስልኬን በውስጥ መስመር ማግኘት ትችላላችሁ። አመሰግናለሁ።